የዚነዲን ዚዳን ወደ አሰልጣኝነት ለመምጣት አስቧል። ዚዳን እና አሰልጣኝነት እንዴት ይታያል ሶፊዬ? አዎ እናን ሰው ግርምዬ፣ ዚነዲን ዚዳን አሁን ቁርጡን ተናግሯል። እመጣለሁ ብሏል። ከዚህ በፊት አይ ቆይ ገና ነኝ እና መሰል ሀሳቦችን እየሰጠ ነበረ ዚነዲን ዚዳን ሲያስቀምጥ የነበረው አሁን ግን በቅርቡ አሰልጣኝ እሆናለሁ ብሏል። የዚነዲን ዚዳን ዓለም ላይ እንግዲህ ዚነዲን ዚዳን በእግር ኳስ ተጫዋችነት ተመልክቶ የሚጠላው ሰው ያለ አይመስለኝም። በቃ የእሱን እንቅስቃሴ ያዩ ሁሉ በጣም የሚወዱት ተጫዋች ነው። ዚነዲን ዚዳን ያለፉትን አራት ዓመታት ከአሰልጣኝነት ተገለው ቆይቷል፣ ወይም ሳያሰለጥን ቆይቷል። ሁለት ሺ ሀያ አንድ ሪያል ማድሪድን ከለቀቀ በኋላ ስራ አልባ ነው፣ ስራ የለው። ግን አንዳንዴ ይገርመኛል። አንዳንድ አሰልጣኞች ግርሜዬ ለምነው እግር ልሰው እንኳን የአሰልጣኝነት ቦታ ያገኙ። እንደዚህ ዚነዲን ዚዳን አይነት አሰልጣኞች ደግሞ አለም በሙሉ አሉ የተባሉ ክለቦች ሁሉ እየለመኗቸው፣ ማንቸስተር ዩናይትድ፣ ቼልሲ ምን ያለመነው አለ እሱ፣ ጁቬንቱስ፣ እነዚህ ሁሉ ክለቦች እየለመኑት አልፈልግም፣ የምጠብቀው ስራ አለ ብሎ አልፈልግም ብሎ ለረጅም ጊዜ ቆይቷል። ይሄ ብዙ ጊዜ አንዳንዴ ሙያን ከማስከበር አንጻር፣ ለሙያ ክብር ከመስጠት አንጻር በትልቁ ሊነሳ የሚገባ ጉዳይ አንዷ አንዱ አሰልጣኝ እኮ ለሁለት ወር አሰልጥልህ ብለህ እኮ ይመጣል። ይሄ የስራውን ክብር ለስራው የሰጠው ክብር የሚያሳይ ነው። በቃ እኔ እከሌ የሚባለውን ማሰልጠን እፈልጋለሁ፣ በመሃል ያ ና አሰልጥን እንዲህ ሲለኝ እናንተን ትቼ መሄድ አልፈልግም፣ ሪስፔክት የሚባል ነገር አለ በሚል እንደዚህ አይነት ሳቢ ያለው ሰው ነው ዚነዲን ዚዳን እና ዚነዲን ዚዳን ብዙ ጥያቄዎች ቀርቦለታል የፈረንሳይ ብሔራዊ ቡድን ማንቸስተር ዩናይትድ ፓሪስ ኤን ጀርመን፣ ኢቭን ሪያል ማድሪድ ዣቪ አሎንሶን ከመሾሙ በፊት ጠይቆታል። አሁንም ሪያል ማድሪድ ይፈልገዋል። የዣቪ አሎንሶ ነገር ብዙም ጥሩ እየሆነ አይደለም። ከተጫዋቾች ጋር በጣም ተደባብሯል። እየታዘዙት አይደለም ተጫዋቾቹ ዣቪ አሎንሶ ፍሎሬንቲኖ ፔሬዝ እንዲሁም ጣልቃ ገብቷል። የትኛውም ተጫዋች ከዚህ ክለብ በታች ነው፣ የዚህን ክለብ አመራር የማይቀበል ካለ ለቆ መውጣት ይችላል ብሎ ሰሞኑን ማስጠንቀቂያ ሰጥተዋል። ተጫዋቹ ፍሎሬንቲኖ ፔሬስ እና የሚያሳይ ነገር አለ። ዣቢ አሎንሶ ውጤት ካላመጣ በስተቀር የሚቆይ አይመስለኝ። ሌላው ቸልሲ ነው። ቸልሲ አሁን የሚፈልገዋል። ከዚህ በፊትም ፈልጎ ታቶታል። ከረንትሊ አሁን ባለው ሁኔታ ለዚነዲን ዚዳን ሶስት ቡድኖች ይቀርቡታል። ሌሎችን እንጥላቸዋለን። ፒኤስጂም ሊዩስ ነርክ ያለው ማንቸስተር ዩናይትድም ከሩበን አሞሪም ጋር አሁን ትንሽ ኮንፎርቴብል ይመስላል። ሪያል ማድሪድም በተወሰነ መንገድ ጃቢ አሎንሶ ላሊጋውን ካነሳ ይሰነብታል ተብሎ ይገመታል። ሶስቱ ቡድኖች ቁጥር አንድ የዚነዲን ዚዳን ምንጫ ፈረንሳይ ብሔራዊ ቡድን ነው። ዴደር ደሾል ከ2026 የዓለም ዋንጫ በኋላ መተካቴ ህልሜ ነው ብሏል ተናግሯል። ስማይ ድሪም ነው ያለው። ህልሜ ስለሆነ ህልሜን ለመኖር ስል የፈረንሳይ ብሔራዊ ቡድን አሰለጥናለሁ በቅርብ ነው ያለው። በቅርብ ማለት ያው እንግዲህ ስድስት ወር ሰባት ወር ማለት ነው የዓለም ዋንጫ ከተጠናቀቀ በኋላ ደሾ ይለቃሉ። ስለዚህ አንዱ እሱ ነው፣ በግራም ነፈሰ በቀኝ። በነገራችን ላይ ክለብም ቢይዝ ብሔራዊ ቡድንም ቢይዝ ከክረምቱ በኋላ ነው የሚይዘው፣ ግልጽ ነው። ምክንያቱም በዚህ ሰዓት እሱም ፈልጎ ያላመጣቸውን ተጫዋቾች ቅድመ ዝግጅት አብሯቸው ያልሰራውን ተጫዋቾች አብሮ አይቀጥልም። ብሔራዊ ቡድንም ሌላ የሰራውን ሰው ይዞ አይቀጥልም። ግን ዙሮ ዙሮ ከስድስት ወር በኋላ ቦታውን ይዛል። በቅርብ ማለት ስድስት ወር ነው። በአንድ ወር በስድስት ቀን ወይም በሁለት ሳምንት ማለት አይደለም በቅርብ ማለት ሁለተኛው ጁቬንቱስ ነው። ሁለተኛው አንደኛ ፈረንሳይ ብሔራዊ ቡድን ነው። ሁለተኛው ጁቬንቱስ ጁቬንቱስ አይታችሁ ከሆነ አይገር ቱዶርን ሰውን ካሰናበተ በኋላ ለሉሺያኖ ስፓሌቲ የአንድ ዓመት ኮንትራት ነው የሰጣቸው። ተስፋ ስላለው ነው እንጂ ሉሺያኖ ስፓሌቲን ሶስት ዓመት የአራት ዓመት ኮንትራት መስጠት ይችላል። ያልሰጠበት ምክንያት ዜኔድ ዚዳንን ጨምሮ ሌሎች አማራጮችን በቀጣይ ማየት ስለሚፈልግና ሜጀር ነገሩ ይህ ነው። እሱም ተናግሯል። ምንድን ነው ያለው ስለ ጁቬንቱስ? ሁሉን ነገር ያየውበት ሁሉን ነገር የተማርኩበት ለታላቅነት ያበቃ የጁቬንቱስ ነው እና አንድ ቀን እነሱንም ማስልጠን እፈልጋለሁ ብሏል ዚነዲን ዚዳን ሁለቱ ሜጀር ናቸው። በቃ ፈረንሳይ ብሔራዊ ቡድንና ጁቬንቱስ። ብሔራዊ ቡድን ከያዘ ፈረንሳይን ነው የሚይዘው፣ ክለብ ከያዘ ጁቬንቱስ ነው የሚይዘው። ካልሆነስ ሌሎች አማራጮች አሉ። አንደኛው ቼልሲ ነው። ቼልሲ በመጪው መጨረሻ ከንዞ ማሪስካ ጋር መለያየት ይፈልጋል የዘንድሮ ወደ ዓመት ብቃታቸው በቃ ማሬስካ ክለቡን ማሳደግ ከሚገባው ከዚህ በላይ ማሳደግ አይችልም ብሎ ያምናሉ። ቶድ ቦሪን ጨምሮ የቼልሲ ቦርድ አመራሮች በቃ በቂ ነው፣ ከዚህ በላይ ክለቡን ማምጣት አይችልም። ኮንፈረንስ ሊግ በልቷል፣ ዓለም ዋንጫ በልቷል፣ ቶፕ ፎር አስገብቷል። ግን ከዚህ በላይ የሚያድግ አቅም የለውም፣ የዋንጫ የማንሳት አቅም ያለው አይደለም ብሎ ያስባሉ። ስለዚህ እንደ ዚነዲን ዚዳን አይነት በጣም ትልቅ ልምድ ያለው አሰልጣኝ ገበያው ላይ ማግኘት የሚችል ከሆነ ቸልሲ አይኑን አያሽም ይህንን አሰልጣኝ ለማስፈረም አንዶኒ ራዮላን እየፈለገው አይደለም እና ዚነዲን ዚዳን አግኝተው በታሪክ ወደኋላ ኋላ የሚሉ አይደለም ቼልሲዎች፣ እና ይሄ በትልቁ የሚነሳ ጉዳይ ነው። ግን ብዙ ጊዜ አሁን ዚዳን 53 አመቱ ነው። ብሔራዊ ቡድን ከገባ ከዛ በኋላ ሌላ ክረም የሚያሰለጥን አይመስለኝም። ይሄ ግምቴ ነው። ምክንያቱም ቢያንስ ብሔራዊ ቡድን ከገባ ስምንት አመት ይቆያል። ሁለት አለማንጫዎችን ይቆያል። ጥያቄ የለውም። እንደው በጣም የሆነ ነገር ተከስቶ ቶሎ ቶሎ የሚሸነፍ ቡድኑ ነው ምናምን ካልታየ በስተቀረ አብዛኞቹ አይተህ ከሆነ አለም ላይ ሁለት የዓለም ዋንጫ ዕድል ይሰጧል፣ ትልልቆቹ አገራቶች በተለይ ያ ማለት ስልሳ አንድ ዓመቱ ይሆናል ዚነዲን ዚዳን ስልሳ አንድ ዓመቱ በኋላ ሌላ ክለብ መጥቶ እንደገና ይሄ ኮሚትድ ሆኖ የሚሠራ አይመስለኝም። አሁን ላይ ቢያንስ ክለብም ቢይዝ ኮሚትመንቱ ከፍ ብሎ ይሠራል፣ ብሔራዊ ቡድን ቢይዝም በተመሳሳይ ኮሚትመንቱ ከፍ ብሎ ሊሰራ ይችላል ብዬ አስባለሁ። እና ፈረንሳይ ብሔራዊ ቡድን የሚይዝ ከሆነ የመጨረሻው ሊሆን ይችላል ለዚነዲን ዚዳን ብዬ ነው የምገምቱ። ዲዴር ዴሾ 1998 ላይ አብረው ተጫውተዋል። የቡድኑን ማንበብ ነበሩ ዚዳን ባላንዶር ያነሳበት ታምራዊ ብቃት ባሳየበት የዓለም ዋንጫ ላይ ይህንን ብሔራዊ ቡድን 2002ና 2010 ላይ በዓለም ዋንጫ ከምድብ ፈረንሳይ ብሔራዊ ቡድን መሰናበቱን ተከትሎ 2012 ላይ ለዲዴር ዴሾ ተረክቦታል። 13 ዓመታቸው ግርሜ በጣም ብዙ ነው። አይ እንዴት አይነት ድል እንደሚሰጡ የውጭ ብሔራዊ ቡድኖች እኛ ሀገር ላይ ሁለት ዓመት ነው ማክሲማም አንድ አመት ነው የምትሰናበቱ። አስራ ሶስት አመታት ቆይተዋል። ከሁለት ሺ አስራ ሁለት ጀምሮ ደሾ ለሁለት ሺ አስራ ስድስቱ የአለም ዋንጫ ብሩን ለሁለት ሺ አስራ ስድስቱ የአውሮፓ ዋንጫ ብሩን አብቅተው በፖርቹጋሉ በክርስቲያን ሮናልዶ ፖርቹጋል ተሸንፎ ዋንጫውን አጥተዋል። ግን ሁለት ሺ አስራ ስምንት የአለም ዋንጫን ወስዷል። ሁለት ሺ ሀ ሁለት ላይ ፍጻሜ ደርሰው ተሸንፏል እና ጥሩ ነገር ሰርተዋል። ደሾ የማይታመን ነገር ቢያንስ አለም ዋንጫ ና ምተዋል። አንድ አለም ዋንጫ ነበር የነበራቸው ሁለት አድርገውላቸዋል። እና ዚዳን ግን ብዙ ታሪኮች እንዲሰራ ይፈለጋል። በዚህ በፈረንሳይ ብሔራዊ ቡድን አሰልጣኝነት የሚመጣ ከሆነ ምንም ጥያቄ የለውም። እኔ ባይዘወይ እስካሁንም ሲጠብቅ የነበረው ብዙ ክለቦች ፈልገውት ነበር፣ ፈቃደኛ አልሆነ እና ፈረንሳይ ብሔራዊ ቡድን ነው የሚጠብቀው። ዲዲር ደሾ እንደሚለቅ ባለፈው ተገልጾ ነበር። እኔም ዚዳንን የምጠብቀው ፈረንሳይ ብሔራዊ ቡድን ላይ ነው። እኔም እንደዛ ነው። ካልሆነ ጁቬንቱስ ካልሆነ ጁቬንቱስ ወደ ሪያል ማድሪድ ለሶስተኛ ጊዜ ይመልሳል ብዬ አልገምትም። ዚዳን ኳስ እንዳቆም ኳለ እንደ አንዳንድ ትምህርት ስለሚሆን እንዲህ ዓይነት ነገሮች ሁሌም እግር ኳስ ስታቆም ሳይሆን ቀድመ ማሰብ አለ። በአሁኑ ሮናልዶ ነው ያቸው ፍላሚኒን ዮም እግር ኳስ ብዙዎቹ ቀላል ቁጥር የሌላቸው ተጫዋቾች እግር ኳስ ሲያቆሙ ህይወታቸው ከባድ እንደሚሆንባቸው ገብቷቸው ቀድሞ የተዘጋጁ አሉ፣ ቀድሞ ያልተዘጋጁ አሉ። ዚዳን እንደዚህ ነበር ኳል አልተዘጋጀውም እግር ኳስ ሳቆም ምን እንደምሰራ አላውቅም ነበር። ማርሴሎ ሊፒ ናቸው ጠርተው ከእግር ኳስ ከቆምኩ በኋላ ና ስልጠና ተማር ብለው ስልጠና አስተምረው ኮችንግ ላይሰንስ ሰጡኝ እና እሳቸውን በጣም አመሰግናለሁ ሊፒን። ከዛ በኋላ ካርሎ አንችሎቲ የምክትል አሰልጣኝነት እድል ሰጥተው እንዳድግ አድርገውኛል፣ ውጤት እንዳመጣ አድርገውኛል። ከዛ በኋላ ጥሩ አሰልጣኝ የሆንኩት እና ጥሩ አሰልጣኝ ለመሆን አንደኛውና ወሳኙ ነገር ብሎ ያስቀመጠው ዚነዲን ዚዳን ፓሽን ሊኖረ ይገባል ተጫዋቾች ላይ ስሜትን ማጋባት አለብ፣ ፓሽንን፣ ወኔን፣ ፍላጎትን የሚፈጽሙ እንዲሆኑ ማድረግ ይኖርባል ብሎ ያምናል እና ፓሽን የሌለው ሰው አሰልጣኝ ባይሆን እመርጣለሁ ሲል ይደመጣል ዚነዲን ዚዳን። ስለዚህ ዚዳን እንግዲህ ወይ በፈረንሳይ ብሔራዊ ቡድን ወይ በጁቬንቱስ ሊጠብቁት ይገባል፣ ካልሆነ ቸልሲ። ቀጣይ ግን የሚመጣበት ጊዜ ግን በቅርብ ነው ቢልም፣ በአንድ ሳምንት በሁለት ሳምንት ወይ በሁለት ወር ሳይሆን ቢያንስ እስከ ዓለም ዋንጫው ድረስ የሚታገስ ይመስለኛል። ግርሜ፣ እኔ ከዓለም ዋንጫው በኋላ ዚነዲን ዚዳንን በፈረንሳይ ብሔራዊ ቡድን ነው የምጠብቀው።